ያልተጠበቃቸው አብርሃም እኮ ምናልባትም ሚስቴ ናት። ተዋት እኮ ሌላችሁ ይችላል። ያኔ እናንተ ምንድን ነው የምትሆኑት? ከዚያም አልፎ እኔ ሴቶች በጣም እየገረማችሁ ነው። እንደውም ከኔ ጎን ትቆማላችሁ ብዬ ሳስብ፣ እንባይን ታብሳላችሁ ብዬ ሳስብ፣ ጭራሽ ይበልጥ እንዳለቅስ ነው እያደረጋችሁ ያላችሁት። ምን አርጊ ነው የምትሉኝ? ቆይ እኔ እውነታውን ባወጣው ነው የምገፋው? እኔ እውነት እኮ ነው ያወጣሁት። ከጎን የቆማችሁ እንደውም በርቺ ያለውን ነገር አውጪ፣ እንረዳሻለን ልትሉኝ ነበር የሚገባው ምናልባት እህት የላችሁ፣ እናት የላችሁ፣ ቤቱን የሚያክል ትንሰራፋለች እንጂ እውነትን ልደብቅ አችልም። እውነት ተደብቃ አቀረም ስንል በምክንያት ነበረ። ፋሲካ አሚና፣ እንዲሁም ሜላት የሩታህት የሜላት ቤተሰቦች እውነቱን ሲናገሩ ስንት ሲሰደቡ፣ ስንት ሲዘለፉ እውነት ነው ብልሽ አንቺ ወጥተሽ ምስክርነት አልሰጠሻቸውም ነበረ ያ የሆነው ደግሞ ኮንትራታቸው ነሩታና አብርሽ ኮንትራታቸው ከጨረሱ በኋላ ነበረ እውነታው ማንም ሰው ወጥቶ ሲናገር የነበረው መረጃ ሲወጣ የነበረው ዛሬ ላይ አንቺ እውነትን በመናገርሽ መረጃን በማውጣትሽ ለነሱ ሀቅ እውጣላቸው ውሸታሞች አይደሉም ሲል ፈጣሪ ሲያጋልጥ ነው እውነት በጣም ደስ የሚል ነገር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም፣ እንዴት ናችሁ? ልኝ ወደ ቤተሰብ እንግዲህ ዛሬ ለየት ባለ ቪዲዮን የመጣሁት አብርሽና ሩታ እንግዲህ፣ ቪዲዮ መስራት ካቆምኩኝ በጣም ቆይቻለሁ፣ ሰነባብቻለሁ። ግን ደግሞ መግቢያ ያያችሁት ቪዲዮ ይመለከተኛል ሐሳብ መስጠት አለብኝ። ምክንያቱም ከአሁን በፊት የአብርሽ ትክክለኛው ፍቅረኛው ይች ነች ብዬ ቪዲዮ ሰርቼ ነበረ የዛሬ ኦልሞስት ወደ አንድ አመት ገደማ ሊሆነው ብቻ ብዙ ወር ሆኖታል አለቅም፣ እና ሰርቼ ነበረ የዛ ሰአት እንግዲህ ፎቶአቸው፣ እና አንድ ቪዲዮ መረጃ አግኝተን እውነታውን በጣም ከኔ በላይ በጣም ብዙ ሰዎች መረጃ እያወጡ ሲያጋልጡ ነበረ። እና ዛሬ ላይ ደግሞ እሷ ከሁለት አመት ማለት ይቻላል ከሁለት አመት በኋላ እስከ ዛሬ የት እንደነበረች ባላቅም፣ አብርሽ ትክክለኛ ፍቅረኛ ሆኔ ነኝ እና ይህ ሴት ልጅ ጥቃት የብቃ አብርሽ ጥቃት አድርሶብኛል። ሴቶች ተረዱኝ፣ ሴትነታችሁን እስከምጠራጠር ድረስ እየገፋችሁኝ ነው። ኢቨን እህቶቻችን እና እናቶቻችን ድረስ ደርሳለች ማለት ነው። እኔ ደግሞ አንድ ነገር መናገር አለብኝ። ለዛ ነው እሱ ምንድን ነው እንግዲህ፣ እነዚህ እስከ ዛሬ ድረስ የት ነበርሽ? ነው ለምን እስከ ዛሬ ወጥተሽ አልተናገርሽም? እውነት አንቺ አብርሽም ብትወጁ እጁ ብታ ብታፈቅዱ ኖሮ ለምን እስከ ዛሬ ወተሽ አልተናገርሽም? አንድ አመቱ እነዚህ አሁን አብርሽና ሩታ ኦልሞስት ሁለት አመት ገደማ ሊሆናቸው ነው። ሙሉ ሁለት አመት ማለት ነው። ኦኬ አንድ አመቱ ያው ቡታ ጅራ ነበሩ። ቡታ ጅራ በነበሩ ሰዓት ልታምኛቸው ትችላለሽ። እሷም ቤተሰብ ጋናት ስራ ነው፣ ተወያይታችሁ ነው፣ ተማምናችሁ ነው። ግን አንድ አመቷን ኮንትራቷን ጨርሳ ወደ አዲስ አበባ ሲመጡ ያለው እውነታ ሲወጣ እንግዲህ ሰዎች መረጃ ሲያወጡ ነበር እና በዛ ሰዓት መረጃ ሲወጣባቸው ሩታ ና ብርሽ እኛ ትክክለኛ ፍቅረኛ ሞችነን ብለው እስከ ማለት ደርሰው፣ በዛ ላይ አንድ ቤት ተከራይተው አንድ አልጋ ላይ እየተኙ የዛ ሰዓት አንቺ ምን እያረግሽ ነበር? ለምን አንቀላፋሽ? የዛ ሰዓት ለምን ወተሽ? ለምን እንደዚህ ሆና ለምን እንደዚህ ታደርጋለህ? ወይንም ደግሞ ቀጥታ እሱ ጋር ሄደሽ ከቡታጅራ አዲስ አበባ ቅርብ ነው ሄደሽ እዛው ማፋጠጥ ትቼ ነበረ። እማይሆን ከሆነ ደግሞ ትለያያላችሁ ወይ ያለው መረጃ ወተሽ ብትናገር የዛ ሰዓት እንረዳሽ ነበረ። ግን አሁን ከረፈደ ምን ይፈጠር ነው የምትይው? አብርሽ ሩታን ትቶ ወደ አንቺ እንዲመጣ እናድርግልሽ? ወይንስ ደግሞ እኛ ምንድን ነን? ሲጀመር ሜዳ ላይ የህግ አካል የለም። የሴቶችን ባታቋም የሚባል ነገር የለም እኮ ሜዳ ላይ። በቃ አንቺ ካስፈለገሽ ህግ ካስፈለገሽ የሚረዳ ሰው ካስፈለገሽ ወደ ህግ አካል ነው መሄድ አለብሽ። እንግዲህ መጀመሪያ ስትመጭ እንደ ፍቅረኛ ፍቅረኛ ነኝ ብለሽ ነው የመጣሽው። አሁን ሁለተኛ ቪዲዮ ስትሰሪ ደግሞ አብርሃምን ብትጠይቁት ሚስቴ ናት ብሎ ሊላችሁ ይችላል። የዛ ሰዓት ምን ልትሉ ነው ምናምን እያልሽ ነበረ። ሚስቱ ከሆንሽ ሰማኒያ አለሽ ማለት ነው፣ ፊርም አለሽ። መጠየቅ ያለብሽን በህግ አካል ጠይቂ። እኛ እዚህ ጋር ምንም ልንረዳሽ አንችልም። በቃ አሁን የረፈደ ነገር ነው። ገባሽ? ሲቀጥል እርዱኝ እንኳ ብለሽ እንደው አፍሽና ሟልተሽ ስትናገር አንቺ የሩታ ቤተሰቦች እንደዛ ሲሰደቡ ውሸታም ሲባሉ፣ ሜላት በተለይ ስንት ነገር ነበር ሲደርስባት የነበረው። የገዛ እህቷ ለራሱ እውነት ውስጥ በተናገረች የህትሽን ደስታ ማትፈልጊ ተብላ ማለት ነው ስንት ስትሰደብ ነበረ። ስለበለጠችሽ ነው ስትባል ነበረ። ቤተሰቦቿ የሩታ ቤተሰቦች ለራሱ ውስጥ ይሰደቡ ነበረ። ለልጆቻችሁ ታዳላላችሁ ሩታን አትወዷትም እና ሩታ አሁን ደግሞ ከፍታ ላይ ስለሆነች ተጣሏት አላችሁ ለዛ ነው እንጂ፣ ሩታና አብርሽ ፍቅረኛሞች ናቸው ሲባሉ፣ በዛ ልክ በዛ ላይ ደግሞ ሽምግልና እስከ መዳረስ ደርሰዋል። እንደገና ደግሞ ልንጋባ ነው እያሉ ስንት ጊዜ ምስክርነት ሰጥተዋል። ሲቀጥል ዱባይ ድረስ ሄደዋል። ያ ያ ሁሉ እስከሚፈጠር ድረስ ትኝት ብለሽ ምንም ግድ ሳይሰጠች ዛሬ ላይ መጥተሽ ማልቀሱ ምን ጥቅም አለው ነው እኛ ኮ አደለም፣ ስለንቺ ስለ ፍቅር ማንነት እኮ ግልጽ እኮ እያወጣን ነበረ። ፍቅር እኮ ከአብርሽ ጋር ስትሰራ ፉፉም አብሯት ነበረ። ቪዲዮ ገብታችሁ ማየት ትችላላችሁ። ፉፉ አብሯት ነበረ። እርግጥ ነው በዛ ሰዓት አናቀውም፣ ጸጉሮ መረዘም ያለ ነው፣ መነጸር ይለብሳል፣ በጣም ክስት ያለ ልጅ ነው። ኦኬ ላናቅ እንችላለን፣ ግን አሁን ላይ ቪዲዮን ገብታችሁ ብታዩ እኔ ሚዲያ ፉፉ የመጣ ቀን ነው ወደ ሩታ ማን ወደ ፍቅር የመጣ ቀን ነው። ቪዲዮን ያስታወስኩት ፉፉ ከድሮም ጀምሮ ከአብርሽ ጋር ስትሰራ አብሯት ነበረ። ትክክለኛ ፍቅረኛሞች እንደነበሩ ግልጽ ነበር ማለት ነው። በዛ ላይ ደግሞ ፋሲካ ስትናገር ነበር። ፋሲካም እንደዛው ስትሰደብ ነበረ። እውነታውን ስለተናገረች አንቺ ውሸታም፣ አንቺ ምቀኛ ስትባል ነበረ። ግን ሰዎች ተረዱ ባልሆነ ነገር ጨጓራችሁን አትላጡ። እውነታው ይሄ ነው ብላ ስታጋለጥ አንቺ ምቀኛ ተብላለች። አንቺ የዛ ሰዓት ለሮታ ቤተሰቦች የሚሆን ለእህቷ የሚሆን ለሌሎች የሚሆን እውነታውን ሲያጋልጡ አብረሽ ከጎናቸው ቆመሻለሁ። ዛሬ እኛ አንቺን እንድንረዳሽ ከፈለግሽ የዛ ሰዓት ለምን ከነሱ ጎና አልቆምሽም? በዚህ ልክ እንዴት ነው ልታምኘው የቻልሽው ሰው አንድ ቤት ተከራይቶ አንድ አልጋ ላይ የሚተኛን ወንድ እንዴት ነው በዛ ልክ የምታምኘው እንዴ? በአሁን ሰዓት እኮ እህትና ወንድም በዛ እድሜ እኩል ራሷ አንድ አልጋ ላይ እኮ አይተኛም አይደል? እንዴ አይተኙም እኮ አንተኛም አይደል? ስለዚህ ይች ልጅ ደግሞ ሴት ልጅ ናት፣ ወጣት ናት፣ እሱም ወጣት ልጅ ነው። በዚህ ልክ እንዴት ነው አምነሻቸው ጸጥ ብለሽ አሁን ላይ ምናምን የምትይው? ስለዚህ አሁን የአብርሽ ነው፣ በቃ ሩታ የአብርሽ ነው፣ አብርሽ የሩታ ነው። ምንም ብትይ ማንም የሚያምንሽ ነገር የለም ስለዚህ መሆን ያለብሽ አንቺ ማለት ነው፣ መክሰስ ካለብሽ ጥቃት አድርሶብኛል በድሎኛል ካልሽ፣ ሰማንያም ካለሽ መረጃም ካለሽ ወደ ሕግ አካል እንጂ መሄድ አለብሽ። ሜዳ ላይ አልነበረም። አሁንም ቢሆን ደግሞ ወደ ሕግ አካል ሂጂ። በቃ መፍትሄ ካገኘሽ መፍትሄ መፈለግ ማነው ማግኘት አለብኝ ፍርድ መሰጠት አለበት ካልሽ ወደ ሕግ አካል ሂጂ። እኛ ምንም ልንረዳሽ አንችልም። ሲቀጥል ሮታ አንዳንድ ነገሮችን ስትናገር ነበረ። ስላለፈው ህይወቱ አይመለከተኝም፣ አንድም ሁለትም ሲትኑር አይመለከተኝም ስትል ነበረ። እርግጥ ነው አይመለከተሽም፣ ግን ደግሞ ይሄን ነገር ድብ እናርገሽ ታውቃለች፣ ታውቃለሽ። ምክንያቱም ነፂ እንደተናገረችውም እንደገና ደግሞ ቤተሰቦችሽም እንደተናገሩት፣ ፋሲካም እንደተናገረችው፣ አቢናም እንደዛው እንደተናገረችው ምንም ነገር ታውቃለች። በዛ ሰዓት ልጅቷ ደግሞ ይቺ ነፂ ተወያይተን ተማምነን በቃ ለስራ ለስራ ተባ ብለን በአንድ ወንበር ተወያይተ ነው ሶስታችን የተስማማ ነው ብላለች። ስለዚህ አሁንም ከሂደት እየፈጸምሽባን ነው። አንደኛ ፍቅረኛ ያለችውን ልጅ መውሰድሽ ሳያንስ ማለት ነው። ሁለተኛ ደግሞ አሁንም ምንም ነገር አላውቅም ያኔ በቃ ጥፋቱን ወደ አብርሽ እያላክክሽ ነው። ስለዚህ ሶስታችሁም ላይ ጥፋት አለ። በእርግጥ ማናችሁም ንጹሕ አይደላችሁም። ሩታን ብትሆን ማለት ነው። ግን ደግሞ ሩታ አሁን ላይ አብርሽ መተው አለባት። በቃ አብርሽ ወደሷ ይመለስ እያልኩኝ አይደለም። ያ ሊሆን አይችልም። አንደኛ በቃ ሩታ እርጉዝ ነች፣ የልጅ የልጅ እናት ልትሆን ነው። ኦኬ የያም ባይሆን ዝሮ ዝሮ የሚለያዩ አይደሉም። ሲቀጥል ሳልናገርም አላልፈው ሩታን ማለት ነው። የእውነት በጣም ተሰፍላለሽ። ሴት ልጅ ሆነሽ በዚህ ልክ እንዴት ሴት ላይ እንደዚህ ታደርጋለሽ? ማለት በዛ ሰዓት ማለት ነው፣ በዛ ሰዓት አሁን ላይ ከአብርሽ ጋ ብትሆኝም ከአብርሽ ጋ ብትቀጥም ኖርማል ነው። እንደገና ደግሞ እነዚህ ለራሱ ብትሆኝ አሁን እሩታ አብራ ለፍታ አብራ ደክማ ስንት ያፈራችሁን ንብረት የገነባችሁን ፍቅር አፍርሳ ትመጣለች ብሎ ማሰብ ሞኝነት ነው፣ ልክም አይደለም። እነሱ ሲቀየሩ ነው አሁን አንቺ የመጣሽው እንጂ እስከዛሬ ዝም ብለሻል። ስለዚህ አሁን አንቺ የምትፈልጊው የሆነ ነገር ነው ማለት ነው። እንደዛ ነው እንድናስብ እያደረግን ያለው ተባባን ያ ነገር ደግሞ የሚሆን አይደለም፣ ግን ቢሆንም ደግሞ ሩጣ ጥፋት አለባት። አሁንም እየካደች ነው፣ ጥፋተኛ ነች። አብርሽም ጥፋተኛ ነው። በቃ ያለውን ነገር በጊዜ ለሷ ማሳወቅ ነበረበት፣ ለማ ለነፂ፣ ለድሮ ፍቅረኛ። ምንም ቢሆን ሴት ልጅ ናች። በቃ የማይፈልጋት ከሆነ መናገር ነበረብን፣ በተስፋ ማስጠበቅ አልነበረበትም። ስለዚህ ሦስታችሁም ጥፋተኛ ናችሁ፣ ግን ታረቁ።